ቡርኪና ፋሶን የቀየሯት ታላቅ መሪ። ሰላም ውድ የዳዊት ላፍታ ዩቱብ ቻናል ተከታታዮቻችን፣ ዛሬም እንደተለመደው በአዲስ ዝግጅት ተመልሰን መጥተናል። ካፒቴን ኢብራሂም ትራኦሬ በመስከረም ወር 22 በሌተናል ኮሎኔል ፖሊ ሄነሪ ዳሚንባ ላይ ካደረጉት መፈንቅለ መንግሥት ማግስት ቦታውን የተረከቡ የቡርኪና ፋሶ ጊዜያዊ መሪ ናቸው። ሰውየው ስልጣን ከያዙ ጀምሮ ቡርኪና ፋሶ ሶስት የምዕራብ አፍሪካ መንግሥታትን ከክልሉ ህብረት ኢኳስ ለቀው እንዲወጡ ቁልፍ ሚና ተጫውታለች። ናፋሶ ኒጀር እና ማሊ አማራጭ የሳህል ግዛቶች ህብረት መስርተዋል። ዳግማዊ ቶማስ ሳንካራ እየተባሉ በአድናቆት ቃላት እየተቆለዋበሱ ያሉት ሰው ግን ማንናቸው? መልሱን ይህ መሰናዶ እንካችሁ ይላል። እስከ ፕሮግራማችን ፍጻሜ ድረስም አብራችሁን ቆዩ። እንደ ጎርጎሮሳውያኑ የዘመን ቀመር በ1988 የቡርኪናፋሶ ሁለተኛ ከተማ ቦምቦኪ ቦቦ ዲዮሎሶ አራተኛው ትልቁ አውጊያ በሚያገናኘው መንገድ ላይ በምትገኘው ትንሽ ከተማ የተወለደው ሰው የሁለተኛ ደረጃ ትምህርቱን በቦቦ ዲዮሎስ አጠናቀቀ ሲሆን ከዚያም ወደ ዋና ከተማዋ ተዛውሮ በዚያው በኡጋዱጉ ዩኒቨርሲቲ ተማረ። ኢብራሂም የመጀመሪያ ምረቃ ትምህርቱን ካጠናቀቀ በኋላ እድሜው 22 ሲደርስ በ2010 ወደ ጦርነት ስራ ተቀላቀለ የቡርኪና ፋሶ የጦር ኃይሎች መኮንን ትምህርት ቤት በሆነው በጆርጅ ናማኦ ወታደራዊ አካዳሚ ውስጥ የመኮንኖች ስልጠና ወሰደ። ከሁለት ዓመት ገደማ በኋላ በ2012 ሁለተኛ ሌትናንት ሆኖ ሲመረቅ ከሌላ ሁለት ዓመት ማግስት በ2014 ወደ አንደኛ ሌትናንት አድገዋል። ሰውየው ወደ አንደኛ ሌትናንት ካደገ በኋላ በተባበሩት መንግስታት ሁለገብ የተቀናጀ የሰላም ማስከበር ተልዕኮ ተሰጥቶት ሚኒሷም ከተማ በማቅናት በሰላም ማስከበር አገልግሏል የሚኑሰም ቆይታው ሲጠናቀቅ ሌተናሉ በሰሜናዊ ቡርኪና ፋሶ በሚገኝ ሚሲዮን ውስጥ የልዩ ጸረ ሽብርተኝነት ክፍል አካል ሆኖ አገልግሎ እንደነበረ ይነገርለታል ፈረንጆቹ የዘመን ቀመር 2020 ላይ ሲደርስም ዕድሜው 32 የደረሰው ሰው ከሌተናል ማዕረግ ወደ ካፒቴንነት ከፍ አለ በጥር ወር 22 ዳሚንባ ባካቦሬ ላይ መፈንቅለ መንግስት አድርጎ ሀገሪቷን ሲቆጣጠር ካፒቴን በቡርኪና ፋሶ ሰሜናዊ ማዕከላዊ ክልል የመድፍ ሬጅመንት ዋና አዛዥ ተደርጎ ተሾመ። በጊዜው ዳሚንባ በጁንታው ውስጥ ተወዳጅነትን እያጣ እንደሆነ ግልጽ እየሆነ ሲመጣ ትራኦሬና የበታች መኮንኖች ቡድን መፈንቅለ መንግስት አዘጋጁ። በዚህም ድልቀናቸው ናቸው፣ ሀገሪቷንም በቁጥጥራቸው ስር አዋሉ። ወጣቱ ካፕቴን ቡርኪና ፋሶን በአገዛዝ ስር ካዋለ ማግስት አንዳንድ የሚዲያ ዘጋቢዎች ሰውየውና ጁንታው ቡድን በመላው ሀገሪቱ ህዝባዊ ድጋፍ እንደሚያገኙ ጠቁመው ነበር። አንዳንዶች በትራኦሪና በቅድመ አብዮታዊ ወታደራዊ መሪ ካፒቴን ቶማስ ሳንካራ መካከል ንጽጽር አድርገዋል። ሁለቱ ካፒቴኖች ስልጣን የያዙት በ34 ዓመታቸው ነው። በጉርጉሮሳውያን ዘመን ቀመር 1980ዎቹ ገደማ የቀዝቃዛው ጦርነት ማውቂያ ሲቃረብ የቶማስ ሳንካራ ግዛት ክፍፍል ከማምጣቱን ባለፈ የቡርኪና ፋሶ ጦር ኃይሎችንም ጭምር ከፋፍሎ ነበር። ሳንካራን የሚደግፉ ሞክኖች በ1983 መፈንቀለ መንግስት ሲደረግ በመሪ ተዋና ነት ተሳትፏል። እንደ ማርክሲስት አብዮተኛ የሚታየው ሳንካራ የፖለቲካ ማሻሻሎችን ለማድረግ ሞክሯል። በዚህም የህዝቡን የፖለቲካ ተሳትፎ ለማሳደግ፣ ሴቶችን ለማብቃት፣ የአካባቢ መራቆትን ለመፍታትና የእኩልነት መድሎን ለመቀነስ ፖሊሲዎችን ቀርጿል። ታራ ኦሬ ገና በ34 ዓመቱ ከዓለማችን ወጣት የሀገር መሪዎች አንዱ ሆነ። ወደ ስልጣን መምጣቱ በብዙሃን የሀገሪቷ ዜጎች ዘንድ የተስፋና የለውጥ ምልክት ተደርጎ እምነት በማግኘቱ ሰፊ ድጋፎችንም አግኝቶ ነበር። ሰውየው ለምን መፈንቅለ መንግስቱ አስፈላጊ እንደነበረ ባስረዳበት የቴሌቪዥን ንግግር የቀድሞ ርዕሰ መስተዳድር ከቅርብ ዓመታት ወዲህ በቡርኪና ፋሶ ላይ እየደረሰ ያለውን የአማጽያን ችግር በዘላቂነት ለመቅረፍ እንዳል አልተሳካለትም ተናግሯል። በጊዜው የመፈንቀለ መንግስቱ አራማጆች መሪ ተብሎ ሲሰየም የተወሰኑ ታዛቢዎች ከቶማስ ሳንካራ ጋር እንደሚመሳሰል ጠቁመዋል። ከቀይ ቦኔቱ በተጨማሪ መሪውን ከቀድሞ ጀግና ጋር የሚያመሳስለው በርካታ ነጥቦች አሉ። ሁለቱም ካፕቴኖች ናቸው። ሁለቱም በ34 ዓመታቸው ከስምንት ወራት በፊት በኃይል ወደ ስልጣን የመጡ ወታደር ላይ መፈንቀለ መንግስት ያደረጉ ናቸው። የአዲሱ አብዮተኛ ደጋፊዎች የቶማስ ሳንካራ ጣፋንታ እንደማይገጥመው ተስፋ ያደርጋሉ። በሌላ በኩል ኢብራሂም ታራ ኦሬ በኬንያ እንደተወለደ እና እናቱ ተፋታ ወደ ቡርኪናፋሶ መመለሱን የሚገልጹ ወሬዎች ቢኖሩም ብዙዎች ግን በዜግነት ደረጃ ሰዎችን የመከፋፈል አላማ ያለው የፈረንሳይ ፕሮፖጋንዳ ስትራቴጂ ነው ይላሉ። የአብዮተኛው ሰው መወለድ ለአንዳንዶች የተለመደ መፈንቅለ መንግስት ነበር፣ ለሌሎች ግን በግድ የተወለደ አብዮት ነው። ኢብራሂም የቀድሞ መሪዎችን ውድቀት በማመላከት ድርጊቱን እንዳጸደቀውም ያምናል። የትራኦሬ ወደ ስልጣን መምጣት የተለያዩ አስተያየቶች የቀረቡበት ሆኗል። በሺዎች የሚቆጠሩ ዜጎች ወደ ጎዳናዎች ላይ በመውጣት ደስታቸውን ገልጸዋል። ጀግና ብለውም የውዳሴ ቃላትን አጉርፈውለታል። ይሁን እንጂ ዓለም አቀፍ ታዛቢዎችና ተቺዎች ጥያቄዎችን አንስተዋል። ይህ ቡርኪናፋሶን ለመታደግ የተደረገ ህጋዊ አብዮት ነበር ወይንስ በፖለቲካ አለመረጋጋት በተከሰተ ክልል ውስጥ ሌላ መፈንቅለ መንግስት ነበር? ምንም ጥርጥር የለውም፣ ምንም ጥርጥር የለውም አብዮታዊ ነው። ነገር ግን ዘዴው የማይካድ መፈንቅለ መንግስት ነበር። ልዩነቱ ግን የገባውን ቃል መፈጸምና አለመፈጸሙ ላይ ነው። እሱ ደግሞ ጊዜ ለሁሉም መልስ ይሰጣል። የኢብራሂም ታራ ኦሬ ጉዞ አሁንም በቡርኪና ፋሶ ታሪክ መዝገብ ላይ እየተጻፈ ነው። በዚህም ቡርኪና ፋሶን ያዳነ አብዮተኛ ተብሎ በኩራት ይታወሳል። አሊያም ደግሞ ሌላ የታሪክ ውጣ ውረድ ውስጥ የወደቀ ወታደራዊ መሪ ይሆናል። ነገር ግን አንድ ነገር ግልጽ ነው። የእሱ መነሳት ተስፋ የቆረጠ ህዝብን ብስጭትና የለውጥ ምኞት ያሳያል። መልሱ እንዴት ስልጣን እንደያዘ ሳይሆን እሱ በሚሰራው ላይ ነው። ያኔ ምናልባትም ጥያቄው መጨረሻውን ያገኛል። እኛም ለዛሬው በዚህ አበቃን። በቀጣይ ዝግጅታችን እስከምንገናኝም ሰላም ቆዩልን።